ነገን በተሻለ ህልውና መደላደያም ዛሬ የተከፈለ መስዋዕትነት የትውልድ ለትውልድ የተኖረ አሻራ ሆነው ታላቁ የኢትዮጵያ ህዳሴ ግድብ ዘመን በተስፋ አመት ከፍ ባሉ ትልሞች ትሞላ ዘንድ ምክንያት ሆኗል። በኢትዮጵያ የፖለቲካ ምህዳር ውስጥ ተሳትፎ ያላቸው የፖለቲካ ፓርቲዎች በታላቁ ህዳሴ ግድብ ፕሮጀክት እውን መደረግ ጥላ ስር ይህው አብሮነት በፈተና ሰሞን የሚበረታ አንድነት ጎልቶ መታየቱን ይገልጻሉ። የብሔረሰቦች ትሩፋት፣ የብሔረሰቦች እኩልነት መግለጫ፣ የብሔረሰቦች የጠዋት ወጋጋን አባይ ነው ብንል ማጋነን አይሆንም። ለኢትዮጵያ ትልቅ ብስራት ነው፣ ለዓለማችንም ትልቅ ብስራት ነው። ሰማይ ግድብ የተወሰኑ ግለሰቦች የተወሰኑ የፖለቲካ ሰዎች ወይ የተወሰኑ ኤሪያ የሚያገለግል አይደለም። ኢትዮጵያውያንን ወደ አንድነት ያመጣ አንድነታችንን ለመሳሰር በጣም ቀላል የሆነ ሀገራዊ ስሜት ነው እና ይሄ በጣም ትልቅ ድል ነው። በዚህ አጋጣሚ ያስጀመሩትም ያስጨርሱትም መሪዎች ኩራት ይገባቸዋል። ሀገር አትሊስት ሀገራዊ ማንነትን የሚያንጸባርቅ እና ሀገርን ወደፊት የሚያሻግር ትልቅ የሆነ ፕሮጀክት ነው። አስቀምጡ የሄዱት አዲስ ሚዲያ ኔትወርክ ሀሳባቸውና አቋማቸውን እንዲያጋሩት የጋበዛቸው የፖለቲካ ፓርቲዎች ታላቁ የኢትዮጵያ ህዳሴ ግድብን ሀገራዊ አብርክቶች ከኃይል አቅርቦት ድርሻው ያልቁታል። ልዩ የሚያደርገው ምንድነው? ህዳሴም በራስ ገንዘብ ነው፣ በራስ ካፒታል ነው፣ በራስ አሴብ ነው። የውጭ አንድ ገንዘብ የለበት እዚህ ውስጥ ኮንትራክተሩ ብቻ ነው የውጭ የሆነው። ባለሙያዎቹ የኛው ሰዎች ናቸው። ኢንጂነሮቹ የኛ ሰዎች ናቸው። ብሩ የኛ ነው። ይቶ ከሆነ የህዳሴ ግድብ ካየ ጠብታታ ያለ የደም ጠብታ ነው ያለ የኢትዮጵያ የደም ጠብታ ያረፈበት ቦታ ነው ያ ቦታ። ኢትዮጵያ ማለት የሚያውቋት በድህነት በችግር በረሀብ በምናምን ነው ስማቸው የሚነሳው። እንዲህ ህዳሴ ግድብን ገንብታ የራሷን ኢኮኖሚ አንሰራርታ ምናምን አካባቢው ላይ ተጽዕኖ ትፈጥራለች የሚለውን ነገር አላሰቡትም። እሱን በጽናት ስንሄድበት በጣም ከፍተኛ ነበረ ተግዳሮቱ ግን እንዳድዋው ሌላ ድል ተደግሟል ለኢትዮጵያ ብቻ አይደለም ለአፍሪካውያን አባይ የብዙ ዘመን የኢትዮጵያ ህዝብ ጥያቄ ነው ከንጉሱ ጀምሮ የአባይ ጥያቄ አባይም ማደሪያ የለው ግንድ ይዞ ይዞራል የተባለው ግንዱም አደረ አባይም ሀገራችን አደረ አባይን የገነባቸው የውጭ ዓለምን በተለይ ታሪካዊ ጠላቶችን አንገት የደፋና ኢትዮጵያኖችን ደግሞ ቀና ያረገና ኢትዮጵያኖችን በንባ ያራጨ ትክክለኛና ዓለም አቀፍ ፕሮጀክታችን መሆኑን የፓርቲያችን ያምናል። ዛሬ የሀገር ሀሳብና ትልሞቿ ከፍ ብለዋል። ህዳሴ የማይቻል የማይሆን ስላለመኖሩ የቅርብ ማበርቻ ጉልበት ነው። እነዚሁ እቅድና ትልሞችም ለሀገር ተስፋን የመሰነቅ እድል የመያዛቸውን ያክል ግን የበረታ ፈተናን የያዙ የጠነከረ አንድነትን ናቸው እንደ ፖለቲካ ፓርቲ አመራሮቹ ኢትዮጵያ አይደለም እንደ አፍሪካ የማይታሰብ የነበረ የማይታሰብ የነበረውን አስበን ሰርተን በህዳሴው ግድብ ላይ ያሳየው ነው ኮሚትመንት ኦሎስ በህዳሴው ግድብ የታየው ኮሚትመንት በአድዋ ላይ የታየው አይነት ኮሚትመንት ነው ሶ ለሺህ ዓመታት ስንዘምርለት የነበረውን አይደል ታሪክ ነው የቀየር ነው ሶ ይህንን ታሪክ ለመቀየር ደግሞ ሁሉም ነገር በእጃችን ነው ቁጭ ብለን ቴብል ላይ ብንወያይ መልካም ስለሆነ በዚህ ረገድ እንቀይር ብዬ ያደራ ምልክትም ጭምር ነው የሚለኩሱንና የሚያቃጥሉን የሚሞቁን ውጭ ያሉት ነባር ጠላቶቻችን ናቸው። እስቲ በጠረጴዛ ዙሪያ ተሰባስበን ችግርህ ምንድን ነው እንባባል። ችግራችን ማን ነው ፈጣሪው? ችግራችንን የሚፈጥረውን እስቲ ሰንኮፉን እናውጣው። ታንክና ሚሳይል ከሚያጓራበትና ድሽቃ ማረኩ፣ ክላሽ ማረኩ፣ መትረየስ ማረኩ ከሚል ለምን ትራክተር ማረኩ አይልም ለምን ሌሎች የተጀመሩት ፕሮጀክቶችን እንስራ አይልም? ሀገራዊ ጉዳይ በሆኑ ነገሮች ላይ ለሀገር የሚጠቅሙ ለትውልድ የሚጠቅሙ ለጀኔሬሽን የሚተላለፉ ነገሮች ላይ የጋራ አቋም ኖረን ፕሮጀክቱን ያው እንደግፈዋለን። ሀገራዊ ፕሮጀክት ለሚጠቅም ነገር ላይ ተቃዋሚ ሆን ማንም ይሁን ሲረከበው ለሀገር የሚጠቅሙ ማስቀጠል እኛ በዚህ እናምናለን። እንግዲህ መልዕክታችን እሱን የሚሆነ